በብዙ ፈተና የተፈተንበት ብዙ መስዋዕትነትም የከፈልንበት ታላቁ የክብር ፕሮጀክታችን ነው። ይህ ፕሮጀክት ትርጉሙ በተደጋጋሚ እንደተገለጸው ከፕሮጀክት በላይ ነው። ይሄ ሀገር የጸኑ ልጆች እንዳሉ፣ ጀግና ልጆች እንዳለዋት፣ በየጊዜው አርበኛ ልጆች እንዳለዋት ያሳየችበት ምርጥ ልጆች ያፈራንበት ፕሮጀክትም ነው። እኛ ኢትዮጵያውያን ከተባበርን ከሰራን፣ የሀገር ቀጣይ እጣፈንታ የልማት እጣፈንታ የብልጽግና እጣፈንታ የምንወስን መሆናችንንም ያረጋገጥንበት ጉዞ ነው። ይህ ሂደት የሙሉ ኢትዮጵያውያን ተሳትፎ ያለበት ዛሬ በዚህ ፕሮግራም ለማመስገን የጠራናቸው ሰዎችና ተቋማት ብቻ የሚመለከት ሳይሆን ሁሉንም ሕዝብ መሸለም ስለማይቻል ከየቦታው የተወሰኑትን ጠርተን ለምሳሌነት ያደረግነው እንጂ ይሄ ፕሮጀክት የሁላችንንም ስራ ያለበት የሁላችንንም ውጤት ያለበት እንደ ተቋም የኢትዮጵያ መብራት ኃይል ከጫፍ እስከ ጫፍ ያለ አመራር ሰራተኛ፣ ቦርድ አመራር አባላት በጽናት ፕሮጀክቱን በየቀኑ ባይመሩት ባይከታተሉት እዚህ መድረስ አይቻልም ነበርና ለሁላችሁም ሰራተኞች እና አመራሮች እንኳን ደስ አላችሁ፣ እንኳን ለዚህ በቃችሁ። ይህን ፕሮጀክት ፕሮጀክት ጽህፈት ቤቱ ወይም ፕሮጀክት ኦፊሱ ጽኑ አመራሮች ባይኖሩን ኖሮ፣ ዴይሊ የሚያጋጥመውን ችግር እየለቀሙ መፍትሄ እንዲገኝ ባያደርጉ ኖሮ፣ ይህንን ፕሮጀክት ኮንትራክተሮች ባይኖሩን ኖሮ፣ በየጊዜው የሚመጡ ፈተናዎች የሚያባርሯቸው ቢሆኑ ኖሮ፣ ፕሮጀክቱ እዚህ አይደርስም ነበርና ፕሮጀክት ጽህፈት ቤቱም በዚህ ሂደት ላይ የተሳተፋችሁ ኮንትራክተሮችም፣ አማካሪዎችም ሁላችሁም፣ በዚህ አጋጣሚ ደግሜ ምስጋናዬን ማስተላለፍ እፈልጋለሁ። ይሄ ጉዞ በፕሮጀክት ቦታው ላይ ተገኝተው 24 ሰዓት ሰርተው ላባቸውን እውቀታቸውን የሰጡን ኢትዮጵያውያን ሙያተኞች፣ ሰራተኞች ለጽናታችሁ ክብር ላሳያችሁን አሁንም ላቅ ያለ ምስጋና እንዳለን በዚህ አጋጣሚ መግለጽ እፈልጋለሁ። ሂደቱ በጣም ከባድ ጉዞ ነበር። የማያልቅ የሚመስለው ፕሮጀክት ከፕሮጀክት በላይ ደምቆ እንዲጠናቀቅ አድርገዋል ኢትዮጵያውያን። ይህ ለእኛ ለኢትዮጵያውያን አንድ ጅማሮ እንጂ መጨረሻ ሊሆን አይችልም። ጉዟችን ረጅም ነው። ይሄ ሀገር ይበለጽጋል። ይህንን ሀገር የምናበለጽገው ይሄ ትውልድ ነው። እንደዚህ አይነት ትውልድ እድለኛ ያለ አይመስለኝም። ከዚህ በፊት የነበሩ ትውልዶች ሁሉ አሰቡት፣ አልቻሉትም። አቀዱት፣ አልሰሩትም። ይሄ ትውልድ የታሰበውን እና የህዝባችንን ቁጭት የሆነውን ነገር በተግባር ወደ ውጤት ቀይረዋል ወደ ውጤት ፕሮጀክቱን በማጠናቀቅ ብቻ ሳይሆን ለሀገሪቱ ብርሃን እንዲሆን በማድረግ ኢትዮጵያን ወደ ሌላ ከፍታ ከፍ አድርገዋል። ሶ ለመላው ኢትዮጵያውያን ይህንን ድል በሌላ ድል እንድንደግመው በዚህ አጋጣሚ ጥሬን አቀርባለሁ። መልካም የስራ ጊዜ ይሁንልን፣ በርቱ፣ ሌሎች ፕሮጀክቶችም እንጨርሳለን። አመሰግናለሁ። ሀገራችን ኢትዮጵያ በአባይ ወንዝ ላይ ከ86 በመቶ በላይ ድርሻ ቢኖራትም በድህነታችንና በዲፕሎማሲያዊ ጫናዎች ምክንያት ድንበር ተሻጋሪ ወንዞቻችንን ተጠቅመን የኃይል አቅርቦት አቅርቦታችንን በማሟላት ከድህነትና ኋላቀርነት ለመላቀቅ ሳንችል ከርመናል። ዓለም ሰው ሰራሽ አስተውሎት አርተፊሻል ኢንቴሊጀንስን ጨምሮ በቴክኖሎጂ ርቆ በሄደበት በዚህ በሃያ አንደኛው ክፍለ ዘመን ከ ከአርባ አምስት በመቶ በላይ የሚሆነው ኢትዮጵያዊ ኢትዮጵያውያን የኤሌክትሪክ ኃይል ተደራሽ አይደሉም። ያለ አስተማማኝ የኃይል አቅርቦት ደግሞ ሁሉን አቀፍ እድገት የማይታሰብ በመሆኑ ይህንን ታሪክ በመለወጥ ኢትዮጵያ ከራሷ አልፎ የአፍሪካ የታዳሽ ኃይል ማዕከል እንድትሆን የሚያስችላትንና 5150 ሜጋ ዋት ኤሌክትሪክ ኃይል የሚያመነጨውን እና ለሌሎችም ዘርፈ ብዙ ጠቀሜታዎች ያሉትን ታላቁ ህዳሴ ግድብን በቤኒሻንጉል ጉሙዝ ክልል ጉባ ላይ በመገንባት መጋቢት 24 2003 ዓ.ም የመሰረተ ድንጋይ በማስቀመጥ ወደ ተግባራዊ እንቅስቃሴ እንደገባን ይታወቃል። ክቡራና ክቡራት፣ የግድቡ ግንባታ ፋይናንስ ሊደግፍ የሚችል ዓለም አቀፍ የፋይናንስ ተቋም ባለመኖሩ ጽኑ የመልማትና ፍላጎታችን ፈተናዎችን አሸንፈን ኢትዮጵያውያንና ትውልደ ኢትዮጵያውያን ካላቸው ሳይሆን ከሌላቸው በመቀነስ ለግንባታው የሚችሉትን ሁሉ አበርክተዋል። መንግስትም የኃይል ማመንጫዎችን እና የኃይል ማስተላለፊያ መስመሮችን የመገንባትና የማስተዳደር ኃላፊነት በተሰጠው የኢትዮጵያ ኤሌክትሪክ ኃይል በኩል ከንግድ ባንክ በመበደር አብዛኛውን የግንባታ ወጪ ሸፍኖ ግንባታውን ላለፉት 14 ዓመታት ሲካሄድ ቆይቷል። ታላቁ የኢትዮጵያ ህዳሴ ግድብ በእነዚህ ዓመታት እጅግ ውስብስብ የግንባታ ሂደቶችንና በርካታ ችግሮችን ያለፈ ሲሆን የለውጡ መንግስት ወደ ስልጣን ከመጣ በኋላ ቀደም ሲል የነበሩትን ብቃት የሌላቸውን የስራ ተቋራጮች ውል በማቋረጥና በዘርፉ ላይ ልምድና ብቃት ያላቸውን ስራ ተቋራጮች በማሳተፍ እንዲሁም ቆራጥ አመራር በመስጠት የዘመናችን አድዋ የሆነውን ታላቁ የህዳሴ ግድብን ጳጉሜ አራት ቀን 2017 በክቡር የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ለምርቃት በቅቷል። በዚያ አጋጣሚ ተቋሙ በተቋሙ ደረጃ ለውጡን የመሩት የተቋማችንን የስራ አመራር ቦርድ ሰብሳቢ ዶክተር አብርሃም በላይን እንዲሁም ምክትል ሰብሳቢ የሆኑትን አምባሳደር ግርማ ብሩን በልዩ ሁኔታ እንድታመሰግኑልኝ እጠይቃለሁ። የግድቡ ምርቃት ኢትዮጵያውያን በርካታ ችግሮች ቢኖርብንም በትብብር በህብረት ከተነሳን የተፈጥሮ ሀብታችንን ተጠቅመን ከመልማትና የብርሃን ምንጭ ከሆነው የሚያግደን አንዳችም ምድራዊ ኃይል አለመኖሩ በተግባር ለሁሉም ያሳየ ብሔራዊ ፕሮጀክት ነው። ክቡራና ክቡራት ህዳሴ ግድብ የኢትዮጵያ ትላልቅ ፕሮጀክቶችን መጀመር ብቻ ሳይሆን መጨረስ እንደሚችል ያሳየ ማሳየት የቻለ እንዲሁም ጨለማና ድህነትን ለማፍረስ የተሰነዘረ ሀገራዊ የልማት መዶሻ ነው። ግድቡ ያለ ውጭ ብድርና እርዳታ ኢትዮጵያውያን በገንዘባችን፣ በላባችን፣ በደማችን የገነባ ነው። እንዲሁም ህይወት የገበርንበት የፍታዊ ተጠቃሚነት ጥያቄን የመለሰ የነጻነትና የሉዓላዊነት ምልክት ነው። በተጨማሪም ከፕሮጀክቱ በቀጣይ መሰል ትውልድ ተሻጋሪ የሆኑትን ግድቦች እና ትላልቅ ሀገራዊ ፕሮጀክቶችን በራሳችን አቅም ገንብተን መጨረስ የሚያስችል እውቀትና ሀገራዊ ልምድ የተገኘበት ነው። ግድቡ የሁሉም ኢትዮጵያዊ ደም፣ ወዝ፣ እንባና የእውቀት ጠብታ ያረፈበት የትውልዱ የአንድነት እና የአይበገሬነት ማሳያ እንዲሁም የማንሰራራት ዘመናችን ጅማሮ ትዕምርት ነው። ግድቡ ግንባታውን ከጀመረ ጊዜ አንስቶ ለዚህ ታላቅ የምርቃት በዓል እስኪደርስ ድረስ ተቋማችን የግንባታውን ሂደት በመምራት የኃይል ማመንጫ ተርባይኖችን በመትከል ከግድቡ የመነጨውን ኃይል ከሀገሪቱ የኃይል ቋት ጋር በማስተሳሰር እንዲሁም ዘላቂ አገልግሎት እንዲሰጥ የማድረግ ኃላፊነቱን በብቃት ሲወጣ ቆይቷል። ታላቁ የኢትዮጵያ ህዳሴ ግድብ እንደ ሀገር የነበረውን አምስት ሺ ሜጋዋት ያልበለጠውን የኃይል የማምረት አቅም ወደ አስር ሺ ሜጋዋት ከፍ አድርጎታል። ይህም ተቋሙ የኃይል ተደራሽነት ሽፋኑን አሁን ካለው 54 በመቶ ወደ 78 በመቶ ለማሳደግ የያዘውን እቅድ ለማሳካት ድርሻው የጎላ ይሆናል። ክቡራትና ክቡራን፣ በየዓመቱ የሀገራችን የኃይል ፍላጎት በአማካይ አስር በመቶ እያደገ ከመሆኑ በተጨማሪ በኢኮኖሚና በስራ እድል ፈጠራ ላይ አስተዋጽኦ የሚኖራቸው ከፍተኛ ኃይል የሚጠቀሙ ፋብሪካዎችና ኢንዱስትሪዎች ወደ ስራ እየገቡ በመሆኑ የሀገር ውስጥ የኃይል ፍላጎትን ለመመለስ ጉልህ ሚና ይጫወታል። ከዚህ ባለፈም ተቋሙ የአፍሪካ የታዳሽ ኃይል ማዕከል በመሆን ቀጠናውን በኃይል ለማስተሳሰር የአፍሪካ አህጉርን በመሰረተ ልማት የማስተሳሰር አጀንዳ 2063 እቅድ ለማሳካት የታላቁ የህዳሴ ግድብ መጠናቀቅና ወደ ስራ መግባት ከፍተኛ ድርሻ ያበረክታል። ክቡራትና ክቡራን ከኃይል ማመንጨት ባሻገር ግብርናን በማዛመን ቱሪዝምን በማስፋፋት የአሳ ሀብትን በማሳደግ ዲፕሎማሲና አቅምን ብሔራዊ አንድነትን በማጎልበት ከፍተኛ ሚና ይኖረዋል። በመጨረሻም ለኢትዮጵያ መንግስት፣ ለመላው ኢትዮጵያውያን እና ትውልደ ኢትዮጵያውያን፣ የኢትዮጵያ ወዳጆች ተቋማት ከግድቡ የዲዛይን ስራ ጀምሮ እስከ ግንባታው መጠናቀቅ ድረስ የተለያዩ ፕሮጀክቶች ፕሮጀክቱ ያጋጠመውን ፈተና በመፍታት እንዲሁም ተቋማችን ሰራተኞች ላደረጋችሁት ሁሉን አቀፍ ተሳትፎ በተቋሙ ስም ላቅ ያለ ምስጋና እናቀርባለሁ። በድጋሜ የኢትዮጵያዊነትና የኢትዮጵያን ከፍታ ለሚታይበት እንዲሁም የትውልዱ ብሔራዊ ፕሮጀክት ለሆነው የታላቁ የኢትዮጵያ ህዳሴ ኃይል ማመንጫ ግድብ መጠናቀቅ በአመራር ሰጭነት፣ በግንባታ፣ በትራንስፖርት፣ በማማከር፣ በገንዘብ እና በእውቀት በጉልበት እንዲሁም የህይወትና የአካል መስዋዕትነት ለከፈላችሁ ሁሉ በራሴና በኢትዮጵያ ኤሌክትሪክ ኃይል ስም እያመሰግንኩኝ ድጋሜ እንኳን በሰላም አደረሳችሁ አደረሰን ለማለት እወዳለሁ። አመሰግናለሁ።